ሰበር ዜና፣ ትራምፕ የፍርድ ቤት ትእዛዝን በመተላለፍ ከካሊፎርኒያ ወደ ፖርትላንድ ወታደሮችን ላኩ። ፕሬዚዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ያደረጉት ሙከራ በፍርድ ቤት ውድቅ ከተደረገ በኋላ የፌዴራል ወታደሮችን ከካሊፎርኒያ ወደ ኦሪጎን ላኩ የወታደሮቹ መላክ በመርትራንድ ወታደሮች እንዳይሰማሩ ፍርድ ቤት ያስተላለፈውን ውሳኔ የሚጥስ ነው ተብሏል የካሊፎርኒያ አስተዳደር ጋቪን ኒውሶም አስደንጋጭ የሆነ ህግንና ስልጣንን ያለ አግባብ መጠቀም ሲሉ የጠሩትን ፕሬዝዳንቱን ተግባር በመቃወም ክስ እንደሚመሰርቱ ተናግረዋል በዲሞክራቶች የምትተዳደረዋ ፖርትላንድ ፕሬዚዳንቱ ወንጀል መከላከል ሲሉ የጠሩትን ዘመቻ አካል ሆናለች በከተማዋ ከሰነድ አልባ ስደተኞች ጋር በተያያዘ በቀጠለው ህዝባዊ ተቃውሞ ወታደሮች ከተሞችን ወደ ሰላም ለመመለስ አስፈላጊ ናቸው ሲሉ ይከራከራሉ። ፔንታጎን ሁለት መቶ የካሊፎርኒያ ብሔራዊ አባላት የዩኤስ ኢሚግሬሽን እና ጉምሩክ ማስፈጸሚያዎችን እና ሌሎችም ይፋዊ ተግባራትን የሚያከናውኑ የፌዴራል ሰራተኞችን ለመደገፍ ወደ ፖርትላንድ መመደባቸውን አረጋግጧል። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ፕሬዚዳንት ትራምፕ በፖርትላንድ ውስጥ አመፅ የተቀላቀለበትን ህውከት እና በህግ አስከባሪ አካላት ላይ የሚፈጸመውን ጥቃቶችን ተከ ተከትሎ በፖርትላንድ የሚገኙ የፌዴራል ንብረቶችንና ሰራተኞችን ለመጠበቅ ህጋዊ ስልጣናቸውን ተጠቅመዋል ብለዋል። የግዛቱ አስተዳዳሪ ኒውሶም ደግሞ ፖርትላንድና በመላ አገሪቱ ያሉ ከተሞችን የሚያጠፉ አደገኛ ወንጀለኞችን ይልቅ ህግን ከሚያከብሩ ዜጎች ጎን መቆም አለበት በማለት ወርፋዋለች። ከጥቂት ወራት በፊት በሎስ አንጀለስ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል በተደረገ ሙከራ ወቅቱ በየዕለቱ ከፍተኛ የሆነ ተቃውሞ ሰልፍ መካሄዱ ይታወሳል ተናግሯል። በሰኔ ወር ዶናልድ ትራምፕ የተፈጠረውን አለመረጋጋት ለማስቆም የብሔራዊ ዘብ አባላትን አሰማርተው ነበር። እንዲህ አይነት የብሔራዊ ዘብ አባላትን የማሰማራት ኃላፊነት የግዛት ገዢው ነው። ኒውሶም በሎስ አንጀለስ ወታደር መጠቀም አስፈላጊና ውጥረትን የሚያባብስ ነው ሲሉ ተከራክረዋል። ትራምፕ በበኩላቸው ከተማውን ከውድመት ታድግ ያለው ብለዋል። የትራምፕ አስተዳደር በሎስ አንጀለስ የነበሩትን እነዚያን ወታደሮች ነው ወደ ፖርትላንድ ያሰማራቸው። ኒውሶም ትራምፕ ወታደሮቹን ወደ ፖርትላንድ ከላኩ በኋላ ፕሬዝዳንቱ ፍርድ ቤቶችን ቸል ብለዋል ሲሉ ወንጅለዋቸዋል። ይህ የህዝብ ደህንነት ሳይሆን የስልጣን ጉዳይ ነው። ፕሬዝዳንቱ የአሜሪካ ጦር በአሜሪኮች ዜጎች ላይ እንደ ፖለቲካ መሳሪያ እንደተጠቀመበትም ነው ብለዋል። ተከትለውም ይህን ወደ ፍርድ ቤት ወስደን እንሞግተዋለን ነገር ግን ህዝብ በዩናይትድ ስቴትስ ፕሬዚዳንት እንዲህ አይነት ግዴለሽነትና አምባገነንነት ሲፈጸም ዝም ማለት አይችልም። የትራምፕ አስተዳደር አጠናክሮ የቀጠለውን ሰነድ አልባ ስደተኞችን በቁጥጥር ስር የመዋል ተግባር በመቃወም በፖርትላንድና በሌሎች ከተሞች ተቃውሞዎችን ቀጥለዋል። ወታደሮቹ ወደ ፖርትላንድ የተላኩት ትራምፕ 300 ብሔራዊ ዘብ ወታደሮች ከቁጥጥር ውጪ የሆነ ወንጀል ነው ያሉትን ለመቆጣጠር ወደ ቺካጎ ለማሰማራት ፈቃድ ከሰጡ ከአንድ ቀን በኋላ ነው። ምንጭ ቢቢሲ አማሪክ። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሊያ እስር ቤትን አጠቁ። ቅዳሜ ዕለት በሶማሊያ ፕሬዚዳንት ቤተ መንግስት አቅራቢያ ጭስ ታይቷል። ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝ እና ጥብቅ ጥበቃ የሚደረግለትን እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጁሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምጽ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁን እና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረውና ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገባው ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስትም ምን ያህል ጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አልሸባብም እንዲሁም ምን ያህል አባላቱ እንደሞቱ ይፋ አላደረገም። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10 ሰዓት ካልባሪ ነበር። ጎድካ ጆሊኮ በሞቃዲሾ በሶማሊያ ፕሬዚዳንት ፕሬዚዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችንና ሌሎች ከፍተኛ ስም ያላቸውን እስረኞችን ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው የተባለ ሲሆን ታጣቂዎቹ በዋና ከተማዋ ከፍተኛ ጥበቃ ወደሚደረግበት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄ አስነስቷል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት 20 ዓመታት የሶማሊያ ቤተመንግስት ላይ ተደጋጋሚ ጥቃቶችን ሲሰነ ዝር ቆይቷል። ከቅዳሜው ጥቃት ጥቂት ሰዓት ቀደም ብሎ በሞቃዲሾ ከዚህ ቀደም ደህንነት ምክንያት ተዘግቶ የነበረው ዋና መንገድ የደህንነት መሻሻል ታይቷል በሚል ተከፍቶ ነበር። ምንጭ ቢቢሲ። አማሬክ ትራምፕ የጋዛ የሰላም ንግግር በአፋጣኝ እንዲጀምር ለአደራዳሪዎች ጥሪ አቀረቡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ የተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብጽ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪ አቅርበዋል ንግግሩ ሀማስ ታጋቶችን መልቀቅና የጋዛን አስተዳደር ለምሁራን መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎችም ጉዳዮች ላይ የመነጋገር ፍላጎት አለው ተብሏል ትጥቅ መፍታትና በመጪው የጋዛ መንግስት ላይ ምንም ተሳትፎ እንደማይኖረው የሰላም እቅዱ ቁልፍ ክልፍል ላይ ቡድኑ ምላሽ አልሰጠም። በማህበራዊ ትስስር ገጻቸው ላይ ንግግሩ በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅ ተናግረዋል። እና ሁሉንም የምጠይቀው እንዲያፋጥኑት ነው ብለዋል። የአሜሪካ ፕሬዚዳንት አክለውም ጊዜው በጣም አንገብጋቢ ነው ወይም ደም መፋሰስ ይቀጥላል ብለዋል። ትራምፕ ለጋዜጠኞች ታጋቾች በቅርቡ መለቀቅ ይጀምራሉ ብለው እንደሚያስቡም ገልጸዋል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠይቀው ማሻሻያ አያስፈልገውም፣ ምክንያቱም ሁሉም ተስማምቶበታል፣ ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉ ብለዋል። ለእስራኤል ትልቅ ስምምነት ነው፣ ለአረቡ ዓለምም ለሙስሊሙ ዓለምም እና ለዓለም ትልቅ ስምምነት ነው። ስለዚህ በጣም ደስተኞች ነን በማለት አክለዋል። ይህ በእንዲህ እንዳለ ሐማስ ለእቅዱ አውንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባው በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምትካሄደውን የአየር ድብደባ ቀጥላለች። የእስራኤል መንግስት ቃል አቀባይ ሾሽ ቢሬዶስ እሁድ ዕለት ለጋዜጠኞች በጋዛ ስርጥ እንዳንድ ድብደባዎች ቢቆሙም በዚህ ሰዓት እየተገበረ ያለው የተኩስ አቁም የለም ብለዋል። በጋዛ ያሉ ጋዜጠኞች የእስራኤልን አየር ጥቃት መቀጠሉንና እሁድና ምሽቱን በሙሉ በከተማዋ በርካታ የመኖሪያ ህንፃዎች ያወደመ የታንክ ጥቃት እንደነበረ ተናግረዋል። በጋዛ የቢቢሲ ወኪል ዘጋቢ እሁድ ጠዋት በጋዛ ከተማ ውስጥ የፍንዳታ ድምፆች መስማቱንና በእስራኤል ድንበር አቅራቢያ ጭስ መመልከቱን ገልጿል። በጋዛ የሚመራው ጤና ሚኒስቴር ባለፉት 24 ሰዓታት በእስራኤል ጦር ጥቃት 65 ሰዎች መገደላቸውን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ታጋቾችን ለማስለቀቅ ድብደባው መቆም አለበት ብለዋል። የቦምብ ድብደባ እየተፈጸመ ታጋቾችን ማስለቀቅ አትችልም። ይህ መቆም አለበት፣ ነገር ግን ሌሎች ጉዳዮችን መፈታት አለባቸው ሲሉ ገልጸዋል። ታጋሾች በተቻለ ፍጥነት እንዲለቀቁ እንፈልጋለን ሲሉም አክለዋል። ባለ 20 ነጥቡ የሰላም እቅድ ጦርነት በአስቸኳይ እንዲቆምና በመቶዎች ፍልስጤማውያን ምትክ 48ቱ ታጋሾች እንዲለቀቁ የሚጠይቅ ነው። ምንጭ ቢቢሲ አማራ